ጸጉርን ለማለስለስ እና ወዛማል ለማድረግ እንዲሁም ደግሞ በእሳት በቀለም በኬሚካል የተጎዳ ጸጉርን ወደ ነበረበት የተፈጥሮ ወዙ ለመመለስ ይሄን ቅባት ተጠቀሙት። ዛሬ የጀላችሁ የመጣሁት የጸጉር ቅባት ጸጉራችሁ ለሚሰባበርባችሁ፣ እንዲሁም ደግሞ ጸጉራችሁ እየተነቀለ ላስቸገራችሁ የጸጉራችሁን ስር የሚያጠነክር ቆንጆ የሆነ የአቮካዶ ቅባት የጀላችሁ መጥቻለሁ። በቤት ውስጥ የምንሰራው ነው። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ጸጉራችሁ በቀለም በሰዓት እንዲሁም ደግሞ እየተሰባበረ ካስቸገራችሁ፣ ጸጉራችሁን ወዛማና ለስላሳ ለማድረግ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው በማየት በቤታችሁ ውስጥ ሰርታችሁ የምትጠቀሙት ቆንጆ የአቮካዶ ቅባት ይዤላችሁ መጥቻለሁ። በጣም ቀላል ነው። እስከ መጨረሻው ቪዲዮን እዩት። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ቪዲዮውን ጀምሩት። አሁን ወደ አሰራሩ እንሄዳለን። ወደ አሰራር ስንሄድ እንግዲህ ሮዝመሪ ያስፈልገኛል። ከሮዝመሪ ጋር ነው የምሰራው። ብቻውንም መስራት ትችላላችሁ። ግን ከሮዝመሪ ጋር ስትሰሩት ደግሞ የበለጠ ጥቅሙ ከፍ ያለ ይሆናል ማለት ነው። ምክንያቱም ሮዝመሪ ለጸጉር እድገት የታወቀ ነው። እንዲሁም ደግሞ ግንባራችሁ ለሸሸባችሁ የሮዝመሪ ቅባት ብትጠቀሙ ቶሎ ይመልስላችኋል ማለት ነው። ጸጉር ለማሳደግ ደግሞ ሮዝመሪ ቆንጆና ዋነኛ ግባት ነው ማለት ነው። እና ሮዝመሪ ሮዝመሪ ማለት ያው የጥብስ ቅጠል ነው። የጥብስ ቅጠል እርጥቡ ካላችሁ፣ እርጥቡ ከሌላችሁ ደግሞ ደረቁ፣ ደረቁ ካላችሁ ደረቁን መጠቀም ትችላላችሁ። እርጥቡ ያላችሁ እርጥቡን መጠቀም ትችላላችሁ። እንግዲህ ሮዝመሪን እንደዚህ አድርጌ ቀነጣጥሳለሁ። ያው ቅጠል ቅጠሉ ነው የሚያስፈልገን በነገራችን ላይ የሮዝመሪ እንደዚህ አንድ ቁርጥ አድርጋችሁ እንዲህ ግቢ ካላችሁ ትክል ብታደርጉት ወይም ጎማ አለ አላደለ የአበባ መትከያው እሱ ላይ አንድ ቀንጥሳችሁ ብታክሉ ወዲያው ነው የሚደርስላችሁ። በሁለት በሶስት ወር በጣም ትልቅ ነው የሚሆንና እንደዛ አድርጋችሁ ማሳደግ ትችላላችሁ። ግቢ ያላችሁ ወይም ይሄ ምንድን ነው በረንዳ ያላችሁ ማለት ነው እንደኔ በአረብ ሀገር ያላችሁ እህቶችን ነው። እና እንደዚህ አድርገን ሮዝመሪያችንን ቆራርጠናል። ከዛ በኋላ እናጥበዋለን ማለት ነው በደንብ አድርገን እናጥበዋለን። ካጠብን በኋላ እና እናደርቀዋለን። እናደርቀዋለን ስላችሁ ውሃውን ከሮዝመሪው እናነሰዋለን ማለት ነው በሶፍት ከዛ እንደዚህ ካደረቅን በኋላ ምን እናደርጋለን መሰላችሁ? ከዚህ ላይ አቮካዶ ያስፈልገናል። እኔ ግማሽ አቮካዶ ነው የተጠቀምኩት። አቮካዶ በጣም ትልቅ ስለሆነ ነው፣ በጣም ትልቅ ነው። ስለዚህ ግማሽ አቮካዶ ነው የተጠቀምኩት። ከዛ ከሮዝመሪ ቅጠሉ ጋር እንደዚህ አድርጌ ጨምረዋለሁ ማለት ነው። እንደዚህ ከጨመርኩ በኋላ ዘይት እንጨምርበታለን። ያው የምትፈልጉትን የሚመቻቸውን ቅባት የወይራ ዘይት ካላችሁ የወይራ ዘይት፣ ኮኮናት ቅባት ካላችሁ ኮኮናት ቅባት፣ አለያ ደግሞ በምግብ ዘይቱ ሰንፍሎር ዘይት አለ አይደል? እሱን መጠቀም ትችላላችሁ። እኔ በኮኮናት ቅባት ነው የተጠቀምኩት። እዚህ ጋር እንደምታዩት ኮኮናት ነው መጀመሪያም ጨምሬበት አለው ቪዲዮ ስላልገባልኝ ነው። እና በኮኮናት ቅባት ነው የተጠቀምኩት። እናንተ በሰንፍሎርና በዘይት ዘይቱንም መስራት ትችላላችሁ። እንደዚህ አድርጌ እንግዲህ ፈጭቸዋለሁ። በጣም ድቅቅ አድርጌ ፈጭቸዋለሁ። ሮዝመሪውንና አቮካዶውን ከቅባቱ ጋር ቀላቅዬ ድቅቅ እስከሚል ፈጭቸዋለሁ ማለት ነው። እንደምታዩት እንደዚህ ሆኗል። ከዛ እሳት ላይ ድስት እንጥድና ውሃ አድርገን እንደዚህ ድስት እንጥዳለን። ከዛ በኋላ ፎጣ እናደርግበታለን። በዚህ አጋጣሚ የቪዲዮ ስሰራ ፎጣ አድርጊበት ያልች ልጅ እህቴ በጣም ነው ማመሰግንሽ። በጣም ቆንጆ ነው። ምንም የሚያሰጋችሁ ነገር የለም ይፈነዳል ምናምን ብላችሁ። ግን ጥንቃቄ አድርጉ፣ የሚፈነዳ ጠርሙስ አለ የሚፈነዳ እንደዚህ ፔፐርዌር አለና ጥንቃቄ አድርጉ እና እንደዚህ አድርገን እስከ አስራ አምስት እስከ ሀያ እስከ ሀያ አምስት ደቂቃ የሚሆን እንደዚህ ቁጭ አድርገን በራሱ ጊዜ ዘይቱ እንዲወጣ እናደርገዋለን ማለት ነው። እንግዲህ ዘይቱ ሲወጣ ልክ እንደዚህ ነው የሚሆነው እንግዲህ ዘይታችን ወጥቶልናል ማለት ነው። የአቮካዶ እና የሮዝመሪ ዘይታችን። ከዛ በኋላ ምን እናደርጋለን መሰላችሁ አያችሁት ዘይቱ እንዴት እንደጠለለ። ምን እናደርጋለን መሰላችሁ፣ ንጹህ ጨርቅ ካላችሁ፣ በጣም ንጹህ ነጭ ጨርቅ ካላችሁ በሱ ማጥለል ትችላላችሁ። አሊያ ደግሞ አሁን ይሄ እንትን ነው ሶፍት ነው ኪችን ፔፐር አለ አይደለ ትልቁ በሱ ሁለት ቦታ አጥፍ አጥፋችሁ እንደዚህ ማጥለል ትችላላችሁ። አሁን እሱ ነው በሱ ነው ያጠለልኩት። እንደዚህ ሲሆን ያው ጊዜ ይወስዳል እንጂ ራሱ ቅባቱ ብቻ ነው የሚወርድ። ይሄ የአቮካዶ የሮዝመሪው፣ ይሄ የፈጨ ነው ዝርክራኪው ወደ ታች አይወርድም ማለት ነው፣ ራሱ ዘይቱ ብቻ ነው የሚወርደው እና ና ክችን ፔፐር ማድቤት የሚቀመጠው አይደለ በእሱ ሁለቴ አጥፋችሁ እንደዚህ አድርጋችሁ አጥልሉበት በጣም ቆንጆ ነው። ዘይቱንም ብቻውን ቅባቱን ብቻ ነው የሚያወርድላችሁ እና ያው ጊዜ ይወስዳል ትንሽ እና እንደዚህ አድርጌ አጥልዬዋለሁ ማለት ነው። በጣም ቆንጆ ነው በቤታችሁ እንደዚህ አቮካዶ አንድ አቮካዶ ተጠቅማችሁ ከፈለጋችሁ አቮካዶን ብቻ ደግሞ የሮዝመሪም ከፈለጋችሁ ሮዝመሪውን እና አቮካዶን አንድ ላይ አድርጋችሁ ሰርታችሁ እንደዚህ በቤታችሁ መጠቀም ትችላላችሁ ማለት ነው። እዩት እንዴት እንደሚያምር፣ እንዴት እንደሚያምር። በጣም ቆንጆ ነው ይሄ ቅባት። ጸጉራችሁ ለሚሰባበርባችሁና ጸጉራችሁ እየተነቀለ ላስቸገራችሁ የጸጉር የጸጉርን ስር እንዴት እንደሚያጠናክር የጸጉራችን ስሩን በጣም ነው የሚያጠነክረው። ጸጉርን ለማለስለስ እና ወዛም ለማድረግ በጣም ቆንጆ ቅባት ነው እና ቤተሰቦች እንግዲህ የሰራሁት ቅባት ኦርጋኒክ የሆነ ቅባት ነው። በቤታችን ውስጥ የምንሰራው ገበያ ላይ እንዲሁም ምናምኑ ምናምኑ ይጨምሩበታል። ይሄ በቤታችን የሰራነው ኦርጋኒክ ከምንም ከኬሚካል ከምን እይጸዳ በእውነት በጣም ቆንጆ ቅባት ነው። በተለይ ለሚሰባበርባችሁ ጸጉራችሁን ለማለስለስ እንደዚህ ወዝ የሌለው ጸጉር ካላችሁ ይህን ቅባት ተጠቀሙት። የአቮካዶ ቅባት በጣም ቆንጆ ነው። ጸጉራችሁን ወዛምና ያማረ ለስላሳ ነው የሚያደርግላችሁ የጸጉራችሁን ስር ያጠነክራል እና እንደዚህ አድርጋችሁ ብትሰሩና ብትጠቀሙት አሪፍ ነው ላችኋለሁ። ጸጉር እኮ ማደግ ብቻ ሳይሆን አንዳንዴ ረጅም ጸጉር ሁኖ ክስክስ ያለና የተበጣጠሰ ጸጉር ሲሆን ያስጠላል። አጭር ሁኖ ግን አጭርም ሆኖ ያማረ እንዴት ነው ስታይቶ ዛለው የሚያምር ደስ የሚል ጸጉር አለ አይደል? ስለዚህ ጸጉር ስለረዘመና ስላጠረ ብቻ ሳይሆን ያላችሁ ጸጉር ቆንጆ ደስ የሚል ሲያዩት ደስ የሚል ለስላሳ ወይም ደግሞ የሆነ ዛለው እንዴት ነው ደስ የሚል ጸጉር አለ አይደል? አጭርም ሆኖ ስለዚህ ያለንን ጸጉር ተንከባክበን ያማረ ጸጉር እንዲኖረን ማድረግ አለብን፣ እላቸዋለሁ ቤተሰቦች። እየተቀበው ደግሞ አሳያቸዋለሁ፣ ጸጉሬን እንዳሳምረው አሳያቸዋለሁ። እኔ ለሶስተኛ ጊዜ ነው ይህንን የአቮካዶ ቅባት ስሰራው፣ ለእናንተ ሁለት ጊዜ ለእናንተ አላሳየኋችሁም። ዛሬ ወደ እናንተ ይዤላችሁ መጥቻለሁ። ጸጉሬን እንዴት እንዳሳምረው አሳያችኋለሁ፣ እየተቀበው ደግሞ አሳያችኋለሁ ማለት ነው ቤተሰቦች። በጣም ቆንጆ ነው፣ ሰርታችሁ ሞክሩት። ትክክለኛ ንጹህ ከምንም ከኬሚካል ከምን ከምን ንጹህ የሆነ በቤታችን የሰራ ነው። ቅባት ለጸጉራችን ለጤንነቱም አሪፍ ነው። ለእድገቱም ቆንጆ ነው ማለት ነው። እንግዲህ ቤተሰቦች ያው ፀጉሬን እየተቀቡ አሳያችኋለሁ። መቼም የሆነ ነገር ሰርቼ እየተቀቡ ለእናንተ የማሳየት ግዴታ አለብኝ። ምክንያቱም ሰው ከራሱ ይጀምር ሰው ከራስ ይጀምራል ነው የሚባለው አይደል? እና ፀጉሬን በጣም ነው ቆንጆ ያደረገልኝ። ዛለውን እንዴት እንዳሳመረ ልነግራቸው አልችልም። ያው እንትኑን ፀጉሬን ቆርጫለሁ፣ አሁን ግን እየቆጨኝ ነው። እና መነቃቀሉ ራሱ ብዙም አይደለም። ትንጥየናት እንግዲህ ይህንን መጀመሪያ አበጥሬዋለሁ። ሙሉ ፀጉሬን አበጥሬው ትንጥየናት ይወጣች እንጂ ፀጉሬ መነቃቀሉን አቁሟል ማለት ነው። እና ፀጉሬን ስለቆረጥኩት አሁን ግን ሳየው ትንሽ እየከፋኝ ነው። ያድጋል፣ ግን ቆርጣችሁት የሆነ ፀጉራችሁን እንደገና ሲያድግላችሁ ደስ አይላችሁም? ለዛ ነው የቆረጥኩት እና ደግሞ ጫፉ ትንሽ ጫፍ ስለነበረው ነው ለዛ ነው የቆረጥኩት። አሳድገዋለሁ። እና ቤተሰቦችን እንደዚህ አድርገን ፀጉራችንን እንቀባለን ማለት ነው፣ እንቀባለን። ከዛ ማሳጅ አድርጉት። ዛለውን እንዴት እንደሚያሰምርላችሁ የጸጉራችሁን ዛራ ጥቁር ነው የሚያደርግላችሁ፣ ወዛም ነው የሚያደርገው። እና እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ትላችኋለሁ። በተለይ አንድ እህት ጠይቃኛለች በኮመንት ላይ አሁን በቅርቡ። ጸጉሪ እየተሰባበረ አይነቀልም ግን በጣም ይሰባበራል፣ ክስክስ ይልብኛል ብለሽኛል። ይሄን እንቅባት ተጠቀሚ፣ በቃ ይሄን እንቅባት ተጠቀሚና ይሄ የተበጣጠሰው ክስክስ ያለ ጸጉር ቆንጆ ቀጥ ያለ ጸጉር ነው የሚያደርገው። እውነት እውነቴን ነው። በጣም ቆንጆ ነው። በጣም አሪፍ ነው። እኔ በጣም ነው የወደድኩት። እንደምታዩት እዩት፣ ዛለውን እንዴት እንዳሳመረልኝ ልዩት። እና በጣም አሪፍ ነው ቤተሰቦች፣ ቀልድ አይደለም፣ ቁም ነገር የአቮካዶ ዘይት እንዴት እንደሚያሳምር ጸጉር፣ እንዴት ቆንጆ እንደሚያደርግ እና ለተከሰከሰባችሁ ፀጉራችሁ እንደዚህ ብጥስጥስጥ ስላለባችሁ ይህንን ዘይት ተጠቀሙት። በዛሬ ደግሞ የጸጉራችንን ስሩን በጣም ነው የሚያጠናክረው። በጣም ነው የሚያጠናክር ያ ማለት ለሚነቃቀልባችሁም አሪፍ መፍትሄ ነው ማለት ነው። እና እንደዚህ አድርጋችሁ የጸጉራችሁን ዛላም ስርስሩን የምትቀቡትና እንደዚህ አድርጋችሁ ጉንጉን ታደርጉታላችሁ ማለት ነው የሮዝ መሪም ስላለው ለፀጉር እድገትም እንዲሁም ደግሞ ፊትለፊታችሁ ለሸሸባችሁም እንደዚህ እያደረጋችሁ እየተቀባችሁ የፊትለፊታችሁን መመለስ ትችላላችሁ ማለት ነው። በነገራችን ላይ ቅባት ስትቀቡ ትንሽዬ ትንሽዬ ውስጥ ውስጡን ብቻ አትቀቡ። ሙሉ ጸጉራችሁን ተቀቡ፣ የጸጉራችሁን ዛላ ውስጥ ውስጡንም። ምክንያቱም ደና ሆኖ ቅባት ከደረሰው ጸጉራችን ጸጉራችን ደና ሆኖ ቅባት ደርሶት ሹርባም ሆነ ቁጥርጥር ከሰራ ነው የመበጣጠስ እድሉ ይቀንሳል ማለት ነው። ግን ውስጥ ውስጡን ብቻ ጭንቅላታችን ብቻ ፀጉራችን ቅባት ተቀብተን ከተው ነው ፀጉራችን ይዛለው ይደርቃል። ፀጉራችን ከደረቀ ደግሞ ስብርብር ነው የሚልብን እና አንዳንድ አንዳንዶቹ ምን ይላሉ? ቅባት ስትቀቡ አታብዙት ይላሉ። እኔ ግን አብዝቼ ነው መቀባት የምፈልገው ምክንያቱም ቅባት ከደረሰው ጸጉራችን አይቆራረጥም፣ አይበጣጠስም፣ አይደርቅም። እና ቅባት ስትቀቡ በዛ አድርጋችሁ የጸጉራችሁን ንዛላ ውስጡ ውስጡንም በደንብ አድርጋችሁ ተቀቡት። እንዳይሰባበር ያደርገዋል፣ እንዳይበጣጠስ ያደርገዋል ማለት ነው። እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስል ነበር። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ።